እች የሆነች ፋንድያ ሴት አሰዳቢ፣ ደግሞ እንዴት ነው የምታቅፈው? በእናታችሁ እንዴ! ወይኔ፣ እንዴ፣ ምን አይነት መርዛም ሴት ነች? በእናታችሁ እኔ እንዳንቺ መርዛም ማርያምን፣ እኔ ይሄን ቪዲዮ በደንብ አድርጋችሁ ላይክ እያደረጋችሁ በደንብ ላይክ አድርጋችሁ ለሩታ እንዲደርስልኝ እፈልጋለሁ። በእመቤት ይያችሁ ነው፣ በአላ ይያችሁ ነው። ላይክ አድርጉ። ቪዲዮ በደንብ ላይክ መደረግ አለበት። ይድረሳት ለሩታ ምን ነው አገጯን ባወለቁልኝ፣ አገጯን ውልቅ አድርጎ ጥርሷን ባወለቁልኝ። ደግሞ አፋልኝ ብለህ ትከራከራለህ ለ ለ ሄርሜላ አንተ እንዱን አንዳንዴ ሳስብክ ሳስብክ እግዚአብሔርን ነው የምልህ። ይሁን መንፈስ ላይ ላይ ተጫነው አለ መንፈስ ያደረገችብን ነገር አለ። ላይ ላይክ ላይ ማርያምን ነው የምለው። እቺ የሆነች ፋንድያ ሴት አሰዳቢ፣ ደግሞ እንዴት ነው የምታቅፈው? በናታችሁ፣ እንደ ዊኒ እንደ ምን አይነት መርዛም ሴት ነች? በናታችሁ፣ እኔ እንደ አንቺ መርዛም ሴት እግዚአብሔርን አላየሁ። እኔ በቃ ሴት አሰዳቢ። አንተ ደግሞ ሊጣ ሊጥ አብርሃም የምትባል ሊጥ ሊጥ የሆን ዳልጫ፣ ስነ ስርዓት የሌለ ክብር የሌለ አንዴ ከሚስት ጋር ትሽለጠለጣለህ፣ አንዴ ከዚች ጋር ትሽለጠለጣለህ። ክብር ቢኖርክ ኖሮ ሚስት ጋር አርፈ ትቀመጥ ነበረ፣ ግን ክብር የለህም። ልትወስን አልቻልክም፣ መወሰን አልቻልክም። አዎ ልትወስን አልቻልክ። እንዴት ትወስናለህ? እንዴት እንደሚያደርጋት ሴት አግኝቴ እንዴት ትወስናለህ? እንዴት እንደሚያደርጋት። ና ቂጧን አዙራ እኮ የምደንስለት እናንተ፣ ወይኔ። እኔ ግን ማርያም አፈርኩኝ፣ ለነሱ በቃ አፈርኩኝ። ቂጧን አዙራ እንድንድ እያለች እንትን እያንቀጠቀጠች ቂጧ የምደንስለት አሳፋሪ። እንደው ምናለ መነፈረንጁ ባወለቁልሽ፣ እንደው በቦክስ አይንሽን ባሉልኝ፣ እንደው ሩታ ደግሞ አንድ ነገር ልንገርሽ፣ ወስኛለሁ ወስኛለሁ ተርሽ ምንም የምትወስኙ ነገር የለም። እሱ እዚህ ጋር እየተሸጠለጠ የመጣ አንቺ እሺ ብለው የምትቀበዩ ነገር በጣም ነው የሚያዳደኝ። ቅድማውን አይችሻለሁ ተናግረሻል። በቃ መወሰን ካለብሽ ወስኚ በቃ። ምንድን ነው ሌላ ነገር? አንቺ እሱ ማየ ከሌለብሽ አታገኙ በቃ። እስቲ አንቺ አሳዩ በቃ ማነኝ ብለሽ አሳዩ። አላህም አይኑን ራሱ ማየት ማቆም አለብሽ። ከእሱ ጋር ያለሽን ነገር ግጥም አድርገሽ ቁርጥ አድርገሽ እስቲ እዩ ምን እንደሚያመጣ እስቲ እዩ። ለምን አታዩም? አንቺ አንቺ እኮ ከሱ ጋር የተላላሰ እየመጣ አንቺ ጋር በደምብ አድርገሽ በስንሳ ካናገርሽ ምን ዋጋ አለው? እሱ እኮ አንቺ ጋር እየተመለሰ አይደለም አሁን እኮ የንቀት መንገድ ነው ለአንቺ እያሳየ ያለው ይሄ እኮ ለሩታ ያለው ያለውን ንቀት ነው እዚህ ጋር እያሳየን ያለው። ለሚስቱ ያለውን ንቀት እያሳየን ስለሆነ ሩታ ደግሞ ጎበዝ ነሽ፣ ኮስታራ ነሽ፣ ውሳኔሽን በትክክለኛ መንገድ ወስነሽ እሱን አለማየት አለማግኘት በቃ። እውነቴን ነው የምናገረው እንደዚህ የሆነ አይተሽዋል አሁን ዛሬ እንግዲህ ገና ለገና መቷት ብሎ እንዴት ከዚህ በኋላ ምን ለጓደኞቹ፣ እንግዲህ ስንት አመት ከሱ ጋር የነበሩ ልጆችን ወስኖ አብረን ነው የምንወስ ነው ከዚህ በኋላ ነው ያለው፣ ስለ ተናግሯት ጨረፍታ ስላየባቸው ማለት ነው። ይሄ እኩል አንቺ ያለው ንቀት እያሳየ ነው። ስለዚህ አንቺ የምትወስኝ ከሆነ እንደሴት ሴት ወስነሽ፣ እንደ ሴት ቆራጥ ነሽ። በቃ አላይም አላገኘህም ብለሽ በቃ አታገኙ። ለምን ራሽን ታስንቅ ያለሽ አንቺ ራሱ ማርያምን፣ ለምን ታስንቅ ያለሽ ራሽን ለዚች ለዚች። አሁን እኮ በቃ ናቀችሽ እኮ ንቀቱ አኩኖ ወገቡን እንደዚህ ምታቅፈው አንገቱ ላይ ገብታ ምስመው እጁን ምስመው እጁን ምታሻሸው ጆሮ ገብታ ምታሻሸው፣ ይ ንቀት ነው ሊንች ይህን ያህል ነው ኔ አብርሃምን የተቆጣጠርኩት ነው እያለችሻለሁ። ቢገባ ሽጉተማን ይሄን አህል ነው አብርሃምን ተቋጥረ እጄ ላይ እንዳለ ላሳይሽ እኮን እያለችሻለች፣ ግን አንቺ ምንም ልትረጅ አልቻልሽም። ሲጠራሽ ብቻ ወየያሽ መሄድ። ለምን ራሽን አስከብሪ፣ ኮስተር በይ እንዴ! ማን ነው እሱ? አንቺን እንደፈለገ ጠርቶ አንቺን የሚያወራሽ ማን ነው? ምንድን ነው እሱ? ከማንም ዜጋ ሄጂ ተጠለጠኝ የመጣ አንቺ የሚያናግርሽ ለምን? ስለዚህ ብቻ በእናትሽ እንደ በፈጠርሽ ክብርሽ፣ በቃ ክብርሽ። ከምንም በላይ ክብር የሚባል ነገር አለ። በቃ ለአንቺ ክብር እያሳየ አይደለም። ይሄ ዓለም ሁሉ ነው የእናንተን ቪዲዮ የሚያዩ እሺ? ዝም ማስ ዓለም ሁሉ ነው የእናንተን ቪዲዮ እያየ ያለው። ዓለም ሁሉ ነው አንቺን ያስናቀሽ፣ በዓለም ሁሉ ሰው ነው ያስናቀሽ። ምን አይነት ለትዳሩ ሥርዓት የሌለው ሰው ራሱ ምንድነው? ይወጣሽ መታና ምን አምባ እኔ አማስቦ እንደዛ ነው በቃ። ምንድነው? ለምን አትተውም? በቃ መተው ካለበት ለምን ቁርጥ አታደርግም? ብዬ ነው እና ይሄ ባለጌ ነው አብርሃም ማለት ገብቷቸዋል ገብቷቸዋል እቺ ደግሞ እህቷ ራሱ ባለጌ ነች እንኳን እነሱ ማለት ነው እህቷ እንኳን ተሳድባ ነው የዘጋችብኝ ሰድባኝ ማለት ነው የዘጋችብኝ ይሄን ያህል ማለት ነው ቤተሰብ ስለዚህ ለምን ለምን በቃ ቢቀርስ አብርሃም ሌላ ወንድ የለም እንዴ ሌላ ወንድ እኮ ሞልቷል ምንድነው ስትወልጂ እኮ ሁሉ ነገር እኮ የፈለግሽውን አማርጠሽ ደስ እንዳለሽ ከሱ የበለጠ ሰው ልትይ ትችያለሽ ስለዚህ እባክሽ ራስሽን አስከብሪ። በቃ እና አንተ አትሽለጥለጥ እዚህም እዚህም እያልክ አትሽለጥለጥ። እባክህ ስነ ስርዓት ያዝ ሞዛዛ! አንቺ ባለጌ! እኔ እኔ እኮ ማርያም በጣም ብዙ ነገር ልናገርልና እቆጠባለሁ። ለምን እቺ ባለጌ ስለሆነች እላ አስጨራሽ ሴት ነች እልም ታስጨርስ። በቃ ስደቢያት፣ ከትክቻት። እኔ ባገኛት በቦክስ ነበር አይኗ የምጠባላት እግዚአብሔርን ነው የምላችሁ፣ በቦክስ ነው እና የምጠባ አዲስ አበባ ላይ ባገኛት እኔ ማርያምን ነው የምላችሁ። እቺ ባለጌ የሴት አሰዳቢ ሴትን በእንደዚህ አይነት ሩታን ለማናደድ ሩታን በቃ ለመጣል ያላት ምን መሰላችሁ? አሁን ሄድሜን ላይ እየሰራች ያለችው ነገር ሩታን ምን ያህል እንደምትገለብጣት ሩታ ምን ያህል ልታስረሳት እንደፈለገች በቃ እንድትረሳ በቃ ሩታ በቃ ገዲም ነች፣ የድሮ ነች፣ በቃ እንድትረሳ እሷ ቦታውን ለመቆጣጠር የዩቲዩብን ቦታ ሄርሜላ ሄርሜላ፣ ልክ ድሮ ሩታ የነብር ሩታ እንደዚህ እንደምትሉ እሷን በቃ እንደዚህ እንድትባል ነው የምትፈልጉ። ማንም ደግሞ በእንደዚህ በወረደ ስራ መተሽ ማንም አንቺን ጎበዝ ልሽ አይችልም። ካወቅሽ ሄርሜላ ጀዝባ፣ ካወቅሽ ማነው ቂጥሽ እንደዚህ እንደዚህ ማወዛወዝ ምንም አታመጭም። ስለዚህ ሩታ የታወቀችበት ሩታ የተወደደችበት መንገድ ብትመጪበት የበለጠ ትወደጅ ነበር። ግን አንቺ አመጣጥሽ ባልና ሚስት አፋተሽ መሀል ላይ ገብተሽ የሰው የትዳር ባለትዳር ቤት ውስጥ ገብተሽ እንደፈለግሽ እየተተራመሽ ተወጫለሽ፣ እንደፈለግሽ እየሆንሽ ማለት ነው። ብቻችሁን እንግዲህ እና እኔ እኔ እኔ እንጃ እኔ ሩታም ወይ መድሃኒንም ዞር ብዬ ማለት ነው ብቻቸውን አንድ ክላስ ውስጥ እያ እያዋሉ ምንድን ምን እንደሚፈጠር ታውቃለች። ብቻቸውን ክላስ ውስጥ እየዋሉ የሩታ ቤት ውስጥ እንደፈለጉ እየገቡ እየወጡ፣ እንደፈለጉ እያደረጉ ምን ታውቃለች። ይሄ እኔ በጣም ነው የሚገርመኝ። ለምን ለማንኛውም ቤተሰብ እኛ እግዚአብሔር እንትኑ ይስጣት፣ ሀዲያውን ይስጣት። እኛ ችግር የለውም እኛ ላያገባናቸው እኛ ልንመተው ካለብን እናገመተው ነው። ግን እነሱ እንደዚህ ሲሆኑ በጣም ያስጠላል። ለማንኛውም ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ቻው ቻው።